ሰላም ለፍጥረታት ሁሉ የተሰጠ ጸጋ ነው። ይህንን ሰላም ለማጽናት በጋራ መስራት ይገባል። በዋግ ኽምራ ብሔረሰብ አስተዳደር ሰቆጣ ከተማ መንግስት ለሰላም መረጋገጥ የሚያደርገውን ጥረት የሚደግፍ የሰላም ጥሪ ሰላማዊ ሰልፍ ተካሂዷል። በማንኛውም እምነት የመጀመሪያው ስብከት ሰላም ነው ሲሉ ያስረዱት የሃይማኖት አባቶች ሰላም ለመራው ቤታችን ብቻ ሳይሆን በሰማይም ዋጋው ትልቅ ነው ብለዋል። ማንኛውም ሃይማኖት የመጀመሪያ ስብከቱ ሰላም ነው። ሰላም ለሁለት ሀገር ነው የሚጠቅመው ከመሬት በላይ በዱንያም ሆነ ሰላም በአኸራም ሆነ ለዛኛው ሀገር ሰላም ነው የሚሰበከው። ሰላም ከሌለ ምንም ነገር የለም። የመጀመሪያ ማንኛውም ሃይማኖት የሚሰብከው ሰላም ነው። ስለዚህ ከመሬት በላይ ላለ መክሉቅ በሙሉ ሰላም ከሌለ ለዛፉ፣ ለአውሬው፣ ለወፉ እንኳን ሰው የተከበረው ቀርቶ ያለ ሰላም መኖር አይቻል። እንግዲህ እኔ አሁን በዚህ ሰልፍ የመጣ ነው። እኛ የሰላም ጥሪ ነው፣ ሰላም ይሁንልን እያልን ነው። ሰላም ለሁላችንም ጠቃሚ ነው። እንግዲህ ያለ ሰላም መኖር አይቻልም። ስለዚህ ወንድሞቻችን በክፉ ስራ የሄዱ ያሉ ያልተረዱም ካሉ ማህበረሰቡን በሰላም ገብቶ በሰላም ሰርቶ እንዲኖር ሰላምን እንፈልጋለን። ስለዚህ መንግስትም ቢሆን ጥሪውን የሚያደርገውን ጥሪ አድርጓል። በጠረጴዛ ዙሪያ ችግሮችን አቅርበው መወያየት እንዲችሉ ለወንድሞቻችን ይህን እናቀርባለን ማለት ነው። ሚዲያ ህዝብንና ሀገርን የሚያሻግርና አንድነትን በሚገነቡ ጉዶል ላይ በማተኮርን ለሰላም መስበን መስራት እንደሚገባ በሰልፎ ተመላክቷል። ሰላም በእጅጉ የሚናፍቀው ህዝባችን ሰላሙን እንመልስለት ተጀምረው የተቋረጡ መሰረተ ልማቶች እንዲገነቡ እና የልማቱ ተጠቃሚ እንዲኮን፣ አሸናፊነት የሌለው የጽንፈኝነት ተግባርና ስሜት ሊቆም ይገባል። አሁንም የሰላምን አማራጭ ምረቱ። በየደረጃው ያለን አካላትም ለውይይትና ነገሮችም በህግና ስርዓት እንዲፈቱ ቁርጠኛ መሆናችን ዛሬም እናረጋግጣለን። ሁሉም ለሰላም መስራት አለበት። የሚዲያ ተጠቃሚ እህትና ወንድሞች ሀሳባችሁ ሁሉ ህዝብንና ሀገርን ሊያሻግሩ አንድነትን በሚገነቡ ጉዳዩ። ውድ የሃይማኖት አባቶች ዛሬም ስለ ሰላም እንዲሰፍን አባታዊ አስተምህሮታችሁ ተጠናክሮ ይቀጥል። በተመሳሳይ ሰላም ወዳዱ ማህበረሰባችን አንፃራዊ ሰላም እንዲመጣ ከጸጥታ ኃይላችን ጋር በተቀናጀ ያደረጋችሁት አስተዋጽኦ ከፍ ያለ ነው። አሁንም ህዝባችን አስተማማኝና ዘላቂ ሰላም እንዲያገኝ በተቀናጀ አግባብ ሰላማችን መጠበቅ ይገባል። በመጨረሻም ሰላማችን አጽንተን ልማታችን ለማስቀጠል ህግና ስርዓት እንዲከበር ከፀጥታ መዋቅራችን ጎን በመቆም ፍትህና ስርዓት እንዲረጋገጥ የበኩላችሁን አስተዋጽኦ እንድታደርጉ አሳስባለሁ። አመሰግናለሁ። የሰላም ዋጋ ትልቅ ነው እና ሁሉም ሰው የሰላም ትልቅነት ተገንዝቦ ከመንግስት ጎን ሆኖ ሰላም እንዲሰብን መስራት እንደሚገባውን በሰልፉ ተሰምቷል። የሰላምና የልማት ማዋቀር ለማድረግ ዛሬ የተገናኘ ነው። ስለሰላም ልንመክር ነው። ሁላችሁም እንደምታውቁት ዛሬ በክልል ደረጃ በአገር አቀፍ ደረጃ በየአካባቢ የሚታዩ በርካታ ግጭቶች አሉ። እነዚህ ግጭቶች በርካታ የሰው ህይወትን እየበሉ ነው። እነዚህ ግጭቶች በርካታ ንብረትን እያዋደሙ ነው። በአሁኑ ሰዓት የሰው ልጅ በሰላም ወጥቶ በሰላም ስለመመለሱ ማንም ሰው ማረጋገጥ አይችልም። እኛ ብሔረሰብ አስተዳደር ላለፉት ሰላሳና አርባ ዓመታት በጦርነት ውስጥ የኖረ ከመሆኑ ጋር ተያይዞ በጦርነት ብዙ ግፎችን የቀመሰ ከመሆኑ ጋር ተያይዞ ሰላም ለኛ አካባቢ ትልቅ ዋጋ አለ። ስለዚህ ክቡራን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች ዛሬ የተገናኘ ነው ስለ ሰላም ነው እና ስለ ሰላም ልንመክር ነው እና በየጫካው የሚገኙ በማወቅም ባለማወቅም የገቡ በርካታ ወጣቶች አሉ። እነዚህን ወጣቶች በመምከር እነዚህን ወጣቶች በመከሰስ የሃይማኖት አባቶችን በመላክ በርካታ በመቶዎች የሚቆጠሩ ወጣቶች ተጸጽተው እንዲመለሱና ከቤተሰቦቻቸው ጋር እንዲቀላቀሉ ለማድረግ ብዙ ስራ ሰርተን ብዙ ውጤቶችን ያስመዘገብን ቢሆንም አሁንም ቢሆን ባለማወቅ ታጥቀው ነፍጥ አንግበው በረሃ ላይ የሚገኙ የእኛ ልጆች አሉና ወላጆች፣ እናቶች፣ አባቶች በመምከር የሃይማኖት አባቶችና የሀገር ሽማግሌዎች ደግሞ በመገሰጽ እነዚህ ወንድሞቻችን በሰላም እንዲገቡ በማድረግ ረገድ ኃላፊነታችሁን እንድትወጡ መልእክት አስተላልፋል። በዋግ ኽምራ ብሔረሰብ አስተዳደር ሁሉም ወረዳዎች ሰላምን የሚሰብክ አንድነትን የሚያጸናም የሰላም ጥሪ ሰልፍ ተደርጓል።